ነው የሞተው? መልስ የሚያስፈልጋቸው ጥያቄዎች፣ የኔን የነገን ተስፋ በጉልህ የሚያሳዩ ወሳኝ ነጥቦች። ልጇ ደህና ነው፣ ሙቀት ክፍል ገብቷል። ምስኪን በወጣትነቷ ተቀጨች። እስከ መቼ ድረስ ነው ግን በወሊድ ምክንያት የሚከሰት ሞት የሚያበቃው የሚል ድምፅ ከወደ ጆሮዬ ዘልቆ ገባ። ልሳቅ ወይስ እልል ብዬ ድንኳኑን የሰርግ አዳራሽ ላስመስለው? የጎመዘዘው ሕይወቴ ወደ ጣፋጭነት ሲቀየር ታየኝ። የጠፋው ብርሃኔ ደምቆ ሲበራ ታየኝ። አህላም አልሞተችም። እነሱ ጋር ግን የሆነ ሰው ሞቷል። ሞት ደግሞ ለማንም አይቀርም። መቅረት ያለበት ደግሞ ለአህላም ብቻ ነው። አህላም አልሞተችም። ልቤ ተረጋጋ። ሰው እንዴት ለቅሶ ላይ ሟችን ያማርጣል? የዚች ልጅ መሞት ህልሙን ያጨለመበት ስንት ሰው አለ? ጨካኝ አልኩኝ ራሴን። ለራሴ ደስታ ስል በሰዎች ሞት ላይ ምሳለቅ፣ ፍቅር ወይስ ራስ ወዳድነት? ብቻ አላውቀውም። የማውቀው አህላም አለመሞቷን ነው። ድንኳኑን ለቅቄ ስወጣ በአይን የማውቀው የግቢያችን ተማሪ አየሁት። ጠጋብዬ ሰላም እንዴት ነህ የሚለው ጥያቄ አስቀደምኩኝ። እሱም ሞቅ ያለ ሰላምታውን ከሰጠኝ በኋላ ማን ሞቶ ነው አልኩት፣ የሟችን ትክክለኛ ማንነት ለማረጋገጥ። የክላሳችን ተማሪ እህት ነች፣ ድንገት በወሊድ ምክንያት ነው የሞተችው አለኝ። ኦ የአህላም እህት አላ፣ የጀነት ይበላት። አመሰግናለሁ፣ ሰላም ሁን ብዬው አለፍኩኝ። ማታ ደግሜ ስለምመጣ ወደ ትምህርት ቤት መሄድ ነበረብኝ። ላዳ ውስጥ ገብቼ ወደ ትምህርት ቤት አቀናሁኝ። እነዚያን አስጠሊታና አስቀያሚ ምሽቶች አልፌ ዛሬን ደርሻለሁ። አይ ፍቅር እስረኛ አድርጎኛል፣ ያውም በአንድ ጠባብ ክፍል ውስጥ የሚያሳዝነው የአሰረችኝ መታሰሬን በስሩ በእስሩ ውስጥ የሚደርስብኝን ስቃይ ምንም አታውቅም! እሷ ዛሬ የሀዘን እስር ቤት ላይ ነች፣ እኔም ጋር ድንኳን አልተደኮነም እንጂ የምወዳትን ልጅ ሳላይ ሁለት ቀን ሞልቶኛል። ታዲያ ከዚህ በላይ ለእኔ ምን ዱብዳ አለ? ምሽቱን እነ አህላምዬ ጋር ላሳልፍ ብዬ ከትምህርት ቤት መልስ መኪና አስፈቅጄ ለልቅሶ ለቅሶ ቤት ሄድኩኝ። ከቀኑ ቀለል ያለ ሰው ቢኖርም አሁንም ሰዎች ይታያሉ። አህላምን ማግኘት አለብኝ። ግን እንዴት? የቤተሰቡ አባል የሚመስል ሰው ውሃ ይዞልኝ መጣ። እኔም ይቅርታ ወንድም፣ አህላምን ማግኘት እችላለሁ? ከተረጋጋች አልኩት። ትኩር ብሎ አይቶኝ ይቻላል፣ ማን ብዬ ልንገራት? ማን ይበላት በመከራ ውስጥ ሆኖ ስለ አንቺ የሚያስበው ጦርነት ጦርነትም ውስጥ ሆነ ስለ አንቺ ሰላም ለብዙ የሚጨነቀው በሞትም ውስጥ ሆኖ ስለ አንቺ በሕይወት መኖር የሚያስበው ወንጀለኛ ሆኖ ስለ አንቺ ጽድቅ ከራሱ በላይ የሚያስጨንቀው ሰኢድ ይባላል። ሰኢድ ሰኢድ ብላት በላት አልኩት። ከነ ሀሳቤ መለስ ብዬ ብዙ ሳይቆይ አህላምን ይዟት መጣ። ልጁንም የመልካም ሰው መገለጫ አድርጌ አሰብኩት። የፈረሰውን የፍቅር ድልድይ ገንቢ መሐንዲስ ነው ብዬ መሰከርኩለት። የፍቅር ጥም ቆራጭ መልካም ሰው ከቶ ከሱ ውጪ እንዴት ይኖራል? አህላምዬ አዝናለች። ቢሆንም ግን በመምጣቴ ደስ ሳትሰኝ አልቀረችም። ያንን ከውሃና ከምግብ በላይ አስፈላጊ መስሎ የሚታየኝ ፈገግታዋን ቸረችኝ። ወደ መንገዱ እየተራመድን አህላምዬ አቤት፣ እንዴት ነሽ? በረታሽ? አልሐምዱሊላህ ምን ማድረግ ይቻላል፣ አላህ ያመጣውን አምኖ መቀበል ግድ ይላል። አብሽሪ፣ አላህ ሰብር ይስጣችሁ። ከህይወት አስቀያሚ ነገር ውስጥ የሚወድቱን ሰው ማጣት ነው። ሀዘንሽ ከልብ ይገባኛል። ግን ሁሉም ነገር ማይቀር ሀገር ተጓዥ ነው ወደማይቀረው ሀገር ተጓዥ ነው። ሁሉም እንደ ታክሲ ሰልፍ በሞት መስመር ላይ ተሰልፎ ተራውን እየተጠባበቀ ነው። ህይወቱን እየገፋ ያለው ተረኛ ሟችም በሰልፉ መስመር አስቁመው እስከ ቆመ ድረስ ጊዜው ሲደርስ መሞቱ አይቀርም። ዋናው ቁም ነገሩ መሞት አይደለም፣ ከሞት በኋላ ላለ ህይወት ነው። ሞትማ ለማን ይቀራል? ለዚህ አይደል የነገ ሟች የዛሬን ሟች ይሸኛል የሚባለው። በርታ በይ፣ በርትተሽ ቤተሰቦችሽን አበርቺ። ሰው ከሰው ሲለያይ አይደለም ወረቀትም ከወረቀትም ላይ ሲቀደድ የስቃይ ድምፅ አለው። ሐዘንሽን እረዳለው። እኔም አባቴን አጥቼ በብዙ ተሰቃይቻለሁ። ግን መመለስ በማይቻል ነገር ላይ ቆዝሞ ማሳለፍ ትርፉ ሌላ ህመም ነው። ትዕግስት ፍሬዋ ጣፋጭ ነው። ታገሺ። የገፋትን ኃይል ባላው ባላቅም እምባ እየተናነቃት አቅፌ ውስጥ እቅፌ ውስጥ ገባች። ከልብ ከም ከልብ አመሰግናለሁ። አውቃለሁ ለህይወት ትርጉም የነበረውን ሰው ካጣህ በኋላ የህይወትን ጣዕም ማግኘት ከባድ ነው። ግን ዛሬ አንተን በማወቄ እድለኛ እንደሆንኩኝ ተሰምቶኛል። ብዙ ሰው ያቃተው በደስታህ ጊዜ አብሮ መናገር ማሳለፍ መኖርና ማሳለፍ ሳይሆን በችግርና በመከራ ጊዜ ከወዳጆች ጎን ሆኖ ሀዘኑን፣ ስቃዩን አብሮ መካፈል ነው። ዋናው ይህ ነው። ሰአድዬ በሀዘን በሀዘኔ በህመሜ ሰዓት ከጎኔ በመሆን እና በርታትና ጥንካሬ እንዳገኝ ስለመከርከኝ የዛሬዋን ምክር አልረሳውም ብላኝ አይኗ ላይ የቀረውን እንባ አፈሰሰችው። እኔ እምባ የለኝም። ትላንት ማታ ስለ እርሷ እያሰብኩኝ እያለው አንዲት የእምባ ዘለላ ቁልቁል በጉንጮቼ ኮለል ብላ ወርዳለች። እኔም ወዴት ነው የምትሄጂው በማለት ስጠይቃት በአይንህ ውስጥ የምትወዳትን ሴት ለአለች በአይንህ ውስጥ የምትወዳት ሴት አለች፣ ለእኔ የሚሆን ቦታ አላገኘሁም ብላኝ ከሄደች ቆይታለች። ታዲያ አይኔ ውስጥ አህላም ገብታ ለቅሶዬ ኬት ይምጣ አህላምዬ እራስሽን ጠብቂ ነገ መጣለሁ ብዬ ተሰናብቻት ሄድኩኝ ባትሄድ ደስ ይለኛል የሚል ድምፅ ሰምቼ ቆምኩ ሰውነቴ አንዳች የፍቅርና የመፈለግ ስሜት ወረረኝ እኮ አህላም እኔን እንዲህ አለችኝ ፊቴን አዙሬ ልመለስ አልኳት አይ መሽቷል ቤት ማሚ ትጠብቅሃለች፣ ስገባ ደውልልኝ አለችኝ። ልቤ ፈቀደ፣ አህላምን ያገኘኋት መሰለኝ። መኪና ወደ ቆምኩበት ስፍራ እየተራመድኩኝ አንዳች ስሜት ዞር ዙር አለኝ። ፊቴን አዙሬ ስመለከት አህላም ቆማለች። ደነገጥኩኝ። ቀድማኝ እጇን አንስታ ቻው አለችኝ። እኔም ቻው ብዬ በእጄ እንድትገባ ምልክት ሰጠዋት። በፍጥነት መኪናዋን አስነስቼ ወደ ቤት ገሰገስኩኝ። ልቤ ሐሴት አድርጓል። አዲስ ድል፣ አዲስ ቀን፣ አዲስ ህይወት። ድንገት አንድ ነገር ታወሰኝ እና ፈገግ አልኩኝ። ማሚ ሁሌም አንድ የሚያስቃት ግጥም አለ፤ እሱን ትልና ትስቃለች። ሚስቴና ሰበቧ ለስጋዋ ስትኖር ነፍሴን አሞኝታ አገኘኋትና ወንድ ጋር ተኝታ ምን ነው ምን በደልኩኝ ብዬ ስጠይቃት እግሯ አስር ወድቄ በእንባ ስማጸናት እንደለመደችው ሰበብ አዘጋጅታ አንተ መስለኸኝ ነው አለችኝ ተነስታ። ስልኬ ጮኸ። የቴክስትም ድምፅ ነው። መኪናውን ዳራ ቆሜ ካየው አህላምዬ ነች። መኪናውን ወደ ዳራ ቁሜ ስመለከት ቴክስቱ የአህላምዬ ነው። ተጣድፌ ከፈትኩት! ሰአድዬ! የሳቅ ረሃብተኛ ዘወትር አልቃሽ ሴት ሁኜ ነበር የተገናኘ ነው ያሳለፍኩት። ህይወት ጨላልሞብኝ የህይወት ለዛው ጠፍቶብኝ ስባክንና ስብከነከን ቆሜ እንዳልራመድ አቅም ያጣ ሆኜ ሳለው ነው መተህ የህይወትን ቀጣይ አቅጣጫ ያሳየኸኝ። ህይወቴ ለእኔ ከምንም በላይ ነበረች። ከእርሷ ውጪ ህይወት ሞት መስሎ በሚታየኝ ሰዓት ድንገት የህይወትን ብርሃን አብርተ አሳየኸኝ። ሁሉም ሰልፈኛ ነው ተራውን ጠባቂ ያልከኝ ምክር እህቴን አስታወሰኝ። አህላምዬ፣ ሰው ታመመ ብለሽ ብዙ አትጨነቂ፣ ሁሉም ሰው ዛሬ ባይታመም ነገ ዛሬ ባይሞት ነገ ይሞታል። የተራ ጉዳይ ነው። ስለዚህ ለሚመጣው የህይወት ፈተና ራስሽን አዘጋጂ ትለኝ ነበር። ይቅርታ አፍኖኛል ጉንፋን። እንግዲህ በዚህ በታፈነ ድምፅ ነው ማነብላችሁ። ድሮም ድሮነሽ እንኳን ዘንበውብሽ እንዳትሉና ሶሪ፣ ለቴክኒክ ብልሽት በሚለው እርሷም ተራዋን ጠብቃ ሄደች። ግን አንተን ተክታልኝ ነው የሄደችው የሄደች መስሎ እንዲሰማኝ አደረከኝ። እውነት በጠፋበት ዘመን የእውነት ሰው ሆነ አሳይተኸኛል። በእጆችህ የነካሃቸው እግሮቼ ከጉድጓድ ውስጥ በእቅፍ ያወጣህበት የትናንትና ጥግ፣ ወንድሜን ተክተህ ከቤት ወደ ትምህርት ቤት ያመላለስክበት ስምና ከልቤ የሚጠፋ አይደለም። ዛሬ ደግሞ ከመራራው ሀዘን መልሰ መለስ ብዬ እንዳስብህ አረድተኸኛል። ለዚህም ከልቤ አመሰግናለሁ። ከትምህርት ቤት የቀረሁባት ያቺ ቀን እህቴ በጠና ታማ ስለነበረ ነው። ነግቶ እስከማሄ ናፍቆቴ ብዙ ነበር። ጥላዬ መስለህ ትታየኛለህ። አደራ ከጎን የሆነ አበርታኝ። ከአህላም የተላከው መልዕክት ነበር። እውነተኛ ሳቅና ደስታ ውስጤ ሲሰርጽ ተሰማኝ። እሷን የእኔ አድርጌ አሰብኳት። መላ አካላት የጆሮ ሆኖ ስለ እሷ ማዳመጥ ፈለገ ሁለመናዊ የእርምጃዎቿን ኮቴ ማዳመጥ ጀመሩ። ተስፋ ጭንቀት፣ እንዲሁም ፍቅር አንድ ላይ ተዋሃደው ነፍሴን በፍቅር ውቅያኖስ ውስጥ ሲከቷት ታየኝ። አህላምን ሊወስዳት የመጣው ችግር ሲወር ሲወርፍ ታየኝ። ምን ያህል በፍቅሯ እውር እንደሆንኩኝ ባየች ብዬ አስብ ነበረ። ዛሬ ግን የፍቅርን ጭላንጭል ሳትጎነጭ አልቀረችም። ቴክስቷ ለእኔ ከምንም በላይ ዋጋ ነበረው። የአንድ አንድ ሰው ኖሮም ሞቶም ጠቃሚነቱ ጉልህ ነው። የአህላምዬ እህት ሞታ የሚዋደዱ ሰዎችን ሕይወት ግን አስቀጠለች። ህልሜን በእውኑ አለም ውስጥ ያገኘኋት መስሎ ታየች። ማለዳ የወፎችን ድምፅ በቅፌ ውስጥ ገብታ ስታዳምጥ፣ በፍቅር ስንወዳደስ፣ በፍቅር ስንጎራረስ በአንድ የህይወት ጣራ ውስጥ ህይወትን